አዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ሁልጊዜም ከጎን የሆናችሁ ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የስጋ ወጥን የሚያስንቅ የድንች ቀይ ወጥ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ፣ ሁላችሁም ይህንን ቪዲዮ ላይክ፣ ሸር እንዲሁም ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ትሆኑ ዘንድ በትህትና ጠይቃለሁ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከተፊ ያዘጋጀቻለሁ። ሽንኩርቴን የተወሰነ ውሃውን መጠጥ እስከሚያደርገው ድረስ እንደዚህ አቁላለዋለሁ። ውሃው መጠጥ ካደረገልኝ በኋላ ዘይት ጨምራለሁ። ቆንጆ የሆነ ስጋ ለምኔ ደሮ ለምኔ የሚያስብል የድንች ቀይ ወጥ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ቤተሰብ ዘይት ጨምራለሁ። ዘይቴን ሳይበዛም ሳያንስም። ለምን በጣምም ካነሰው ጣም አይኖረውም፣ ከበዛም ደግሞ ለጤናም ጥሩ አይደለም። ስለዚህ መጠነኛ አድርጌ ጨምሬበታለሁ። እንደዚህ በደንብ አድርጌ በዘይቱ ሽንኩርቱን አበስላለሁ። ሽንኩርቴን በደንብ አድርጌ ካበሰልኩኝ በኋላ ነጭ ሽንኩርት በደቃቁ ከተፌ ያዘጋጀቻለሁ እሱን እንጨምራለሁኝ። ቲማቲም ካለን ቲማቲም ብንጨምርበት ወፈር እንዲልም እንደገናም ደግሞ ይበልጥ እንዲጣፍጥ ያደርገዋል። እኔ ቲማቲም አልተጠቀምሁም። ስለዚህ ብንጠቀም ይበልጥ አሪፍ ይሆናል። ባንጠቀም ደግሞ ችግር የለውም። ቤተሰብ ለምን አይታችሁት ከሆነ በእርግጥ ነው። እናንተን ለማስተማር ፈልጌ አይደለም። ቲማቲም ስንጨምርበት ወፈር ብሎ እንደገና ቁንጭ የሆነ ጣዕም ይኖረዋል። እንደዚህ ስላችሁ ይህ ካለ ቲማቲም የተሰራው አይጣፍጥም እያልኳችሁ አይደለም። በደንብ አድርጌ ነጭ ሽንኩርትን ጨምረኝ በደንብ ከቁላላሁትኝ በኋላ እዚህ ጋር በርበሬ ጨምር ያለው። እንግዲህ ብዙውን ጊዜ የሚገጥመኝ ነገር ምን አለመሰላችሁ የሆነ ነገር ስጨማመር ካሜራውን ኦን ያደረኩት ይመስለኝና ኦፍ እንደሆነ ነው ማለት ነው። እና ነጭ ሽንኩርት ስጨምር አላሳየኋችሁም ቤተሰብ። እዚህ ጋር በርበሬ ጨምር ያለው በደንብ አድርጌ የፈላኋለኝ የፈላሁን ጠብ እያደረኩኝ በደንብ አቁላለዋለሁ። ለምን ምግብ የሚጣፍጠው የተለያየ ቅመማ ቅመም ወይንም ደግሞ ቅቤ፣ ዘይት ስለበዛበት ሳይሆን፣ ምግብ የሚጣፍጠው ከመቁላላት ነው። ስለዚህ በደንብ አድርጌ አቁላለዋለሁ። እንደዚህ ወይን ጠብ እያደረኩኝ እጅግ በጣም ቆንጆ የሆነ የድንች ቀይ ወጥ አሰራር ነው። በዚህ መልኩ እያቁላላሁት ነው ቤተሰብ፣ በዚህ መልኩ ሰርታችሁ መመገብ ትችላላችሁ። እንግዲህ ብዙ ጊዜ የዲት ሳደርግ ድምፅ ይኖራል፣ ምንም ማድረግ አይቻልም እና ለድምፁ በጣም ይቅርታ ጠይቃለሁ ቤተሰብ። ስለዚህ እንደዚህ በዚህ መልኩ ይህንን ይመስላል። ሽንኩርቱ እንደዚህ ፈጠጥ ያለ ነገር የለውም። በደንብ አድርጌ አውቅላልችኋለሁ። እንደምትመለከቱት ዘይቱ አልበዛም አላነሰም። ሽንኩርቷን በደንብ ነው ክሽን ያደረኩት። ቆንጆ የሆነ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት ነው እወዳለሁ። አሁን ደግሞ ወቅቱ የጾም ወቅትም ስለሆነ ሆይን ጠብ እያደረኩኝ በደንብ አድርጌ አቁላላዋለሁ። በደንብ ከተቁላላለኝ በኋላ ድንችን ከተፈ አዘጋጅቻለሁ። ድንቹን ጨምራለሁ። ሽታው የቁሌቱ ሽታ ራሱ ዋው ነው። እጅግ በጣም ቆንጆ የሆነ ሽታ ነው። ቤቱን ራሱ ውክ ነው ያደረገው እንደዚህ በደንብ አድርጌ ካቁላለሁ በኋላ ድንችን ነው የሚጨምረው። ለምን ቄጡምት እንዳይል እንዳያርብን ውሃ እንደዚህ ተሎ ተሎ ሳይበዛ ጠብ እያደረግን በዚህ መልኩ እናቁላለዋለን። ወጥ ድስቱ ከያዘ ልክ አይመጣም። ስለዚህ እንደዚህ በዚህ መልኩ በደንብ አድርጌ እያቁላላሁት ነው። እንደምትመለከቱት ቁሌቱ የድንች ቁሌት ሳይሆን የስጋ የዶሮ ቁሌት ነው የሚመስለው። በደንብ አድርጌ አቁላልቸዋለሁ። ትንሽ እየተፈናጠረ ነው ድስቱን ያቆሸሸብኝ። ይሄ እንግዲህ ወጥ ሲሰራ ግድ ነው እየተፈናጠረ ወይም ደግሞ የሚንተከተከው ፍንጣሪው ድስቱንም ሆነ ምድጃውን ያቆሻል። ይሄ ጥርጥር የለውም። እንደዚህ ቆንጆ አድርጌ አቁላልቸዋለሁ። አሁን እዚህ ላይ ድንችን ነው የምጨምረው ድንቻ እንደዚህ በዚህ መልኩ ነው የከተፉትኝ ቀጠን ቀጠን አድርጌ እንደዚህ ከጨመርኩኝ በኋላ በዚህ መልኩ ጨምሬዋለሁ። አንቀሳ አድርጌ እንደዚህ እንትን ያለው መስለዋለሁ። የተወሰነ እንትን ካልኩትን ከቁሌቱ ጋራ ከጥብስ ካደረግኩት በኋላ ያፈለውት ውሃ አለ። እሱን በጣም ሳይበዛም ሳያንስም መጠነኛ አድርጌ ጨምርበታለሁ። እጅግ በጣም የሚጣፍጥ ጣት የሚያስቆረጥም የድንች ቀይ ወጥ አሰራር ነው። እንደምትመለከቱት በዚህ መልኩ ውሃ ከመጨመሬ በፊት ከቁሌቱ ጋር አቁላልቸዋለሁ። አሁን እዚህ ላይ የተወሰነ ውሃ ነው የምጨምርበት። እንደዚህ በዚህ መልኩ ሰርተን ጎመን ሰላጣ አድርገን በጾም ሰዓት መመገብ እንችላለን። ያው እኔ ትንሽ ጊዜ ስላልነበረኝ ሰላጣ እንዲሁም ደግሞ ጎመን አልሰራውም። ውሃ ጨምሬበታለው። ይበቃዋል ብያሰብሁትን ያሰብኩትን ውሃ ጨምሬበታለው። እንደዚህ በዚህ መልኩ በጣምም እንትን መቅጠን የለበትም። ስለዚህ ውሃን ከጨመርኩኝ በኋላ ደግሞ ሲንተከተክ፣ ይኸው ይህንን ይመስላል። ሲበስል ደግሞ ተመልሸ መጣለው። ቤተሰብ ጨው ጨምራለሁ። እንኳን አይደለም በልታችሁት፣ ይቅርና እንዲሁ ከለሩን ስታዩት እጅግ በጣም ቆንጆ የሆነ ከለር ነው ያለው። እዚህ ጋር ጨው ጨምር ያለው ጨውዬን ከጨመርኩኝ በኋላ እንደዚህ አማስለዋለው። በደንብ ሲበስል ተመልሼ እመጣለሁ። ቤተሰብ ወጤ በስሎ በዚህ መልኩ እንጀራ አዘጋጀች አለው። እንጀራ ላይ ወጡን እንጨምራለሁ። ይኸው ይህንን ይመስላል ቤተሰብ እጅግ በጣም ቆንጆ የሆነ ቅድም መግቢያ ላይ ብያችኋለሁ የስጋ ወጥን የዶሮ ወጥን የሚያስንቅ የድንች ገብጣ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁ ከተመቻቸው ሁላችሁም ይህን ቪዲዮ እስከመጨረሻው ድረስ በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተወኑ ዘንድ በትህትና እጠይቃለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ድምጽ እንግዲህ ገብቶብኛል፣ በጣም ይቅርታ እጠይቃለሁ። በዚህ አጋጣሚ ለዛሬ ያዘጋጀሁት ይህን ይመስላል። ባይ